የተወደዳችውሁ የእግዚአብሔር ቤተሰቦች ዛሬም በእርሱ ፍቃድ ከሉቃስ ወንጌል ከምዕራፍ 24 ከቁጥር 45 እስከ 53 ያለውን እናስተነትናለን። ለዚሁም እግዚአብሔር መንፈስ ቅዱስ ወደ ጽድቅና እውነት ሁሉ ይምራን። በዚህኛው የወንጌል ክፍል ላይ ጌታችን ኢየሱስ ክርስቶስ ምድራዊ ሕይወቱን እንደ ሰው እንደ ፍጹም አምላክ፣ እንደ ፍጹም ሰው ወደ ምድር ይዞ የመጣውን ተልእኮ ፈጽሞ ከሙታን ከተነሳ በአርባኛው ቀን ላይ ወደ ሰማይ ማረጉን የሚገልጽ የወንጌል ክፍልን እናገኛለን። ይህ የወንጌል ክፍል የዕርገቱ ወይ ደግሞ የቅድስት ዕርገቱ ብለን ማለት የምንችልበት እውነታ ሲሆን ከዚህም አንጻር ስናየው ዕርገት ማለት ከዝቅተኛ ወደ ከፍተኛ ከታች ወደ ላይ ወይም ደግሞ ከምድር ወደ ሰማይ የመውጣት ከፍ ከፍ ማለትን የሚያሰማ ትርጉም ይዞ እናገኘዋለን። ይህ እርገት የክርስቶስ እንለዋለን። ነገር ግን ጥሪው ወይ ደግሞ መልእክቱን ስናስተነትን የሁላችንም እርገት እንዲሆን፣ የሁላችንም መነሳት፣ የሁላችንም ከታች ወደ ላይ፣ ከዝቅተኛ ወደ ከፍተኛ፣ ከምድራዊ ወደ ሰማያዊው ከፍ እንድንል የሚጠራን መልእክትን የያዘ ነው የጌታችን እርገት። ስለዚህ ሁላችንም ስጋዊ ፍጡር እንደመሆናችን ሰው እንደመሆናችን ግዙፍ እንደመሆናችን ልክ ለአካላዊ ለጉዛን ነገር የምድራዊ ስበት ሕግ እንዳለ ሁሉ ስጋችንንም የሚጎትት የሚጎተጉት ከፍ እንዳንል የሚያደርገን በክርስቶስ መገኘት እንዳንገኝ የሚያደርገን ነገሮች ይኖራሉ። እናም እርገትን ስናስብ ክርስቶስ ያደረገው ለእኛም እንደሆነ እኛም ከፍ እንል ዘንድ እንደሆነ እርሱ በቃሉ እንዳለን እርሱ ባለበት እኛም እንኖር ዘንድ መሆኑን እንድናስታውስ ይጠራናል የእርገት በዓል እናም ይሄ ወንጌል ክፍል ትልቁ መልዕክቱ አምላካችን የምድር አይደለም አምላካችን በምድር የቀረ አይደለም በምድር ቢሆንም የምድር ያልነበረ ልክኛን እንዳለን በዓለም ናችሁ ግን የዓለም አይደላችሁም እንዳለን ሁሉ እርሱም ወደ ምድር መጣ። ነገር ግን በምድር የሚቀር አምላክ አልነበረም ወደ ላይ ወደ አባቱ መገኛ ከፍ ያለ እንደሆነ እናያለን። ይሄ ስለዚህ እኛን በሁሉም ነገራችን ከፍ የሚያደርገን የወንጌል ክፍል ወይ ደግሞ የክርስቶስ ሕይወት እውነታ ሆኖ እናገኘዋለን። እናም በዚህኛው እይታ ላይ ራሳችንን ልንጠይቅ ወይ ልናስተንትን የሚገባን የመጀመሪያው ነገር በእውነት ከምን ላይ ነው መነሳት ያለብኝ? ከምንድን ነው መላቀቅ ያለብኝ? እርገት እንዳልነው ከታች ወደ ላይ፣ ከዝቅተኛ ወደ ከፍተኛው እንዳልነው ሁሉ የመላቀቅን ትርጉም ይሰጣል። ከምንድን ነው መላቀቅ ያለብኝም ብለን እንጠይቃለን። ግለሰቡ ያውቀዋል፣ እኔ ያውቀዋለው ብለንም በራሳችን እርግጠኞችንን ከእግዚአብሔር ጋር ወይ ደግሞ ቅድሚያ ሰተን መላቀቅ ያለብን አንዳንዴ ይበዙና ከየትኛው እንደምንጀምር ግራ ይገባናል። ከየትኛው ልጀምር ብለንም እንድናስብ ያስፈልጋል። ከዚህ አንጻር የእግዚአብሔርንም እርዳታ የእግዚአብሔርንም ጸጋ መጠየቅ ያስፈልገናል። ከየትኛው ማንነቴ፣ ከየትኛው አኗኗሬ፣ ከየትኛው አመሌ መላቀቅ አለብኝ ብለን ማድረግ በሚለው ሀሳብ እራሳችንን መፈተሽ እንችላለን። እናም የጠቀስነው የወንጌል ክፍል ከቅዱስ ሉቃስ ምዕራፍ 24 ላይ ከቁጥር 45 ሲጀምር እንዲላል፣ በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ስለዚህ ለሐዋርያቱ ለሚከተሉት ለሚልካቸው ይህንን ድርጊት ያደርጋል። አእምሯቸውን ከፈተላቸው። አእምሯቸውን የከፈተላቸው ለምንድን ነው? መጽሐፍትን ያስተውሉ ዘንድ ይላል። ቅዱሳት መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ይሄኛው ሁላችንም በእግዚአብሔር ፈቃድ፣ በእግዚአብሔር ጸጋ ሰው ከመሆናችን የተነሳ ባለ አእምሮዎች ነን። አእምሮ አለን። አእምሯችን ውስጥ ምን እንዳለ ግን መመርመር መልካም ነው አምሯችን ውስጥ እንደ ክርስቶስ ፈቃድ ሲሆን እግዚአብሔር እንደሚፈልገው ሲሆን ቅዱሳት መጽሐፍትን እንመረምር ዘንድ ቅዱሳን መጽሐፍትን እንረዳ ዘንድ። ቃሉ ሕይወት ነው። ቃሉ ምግብ ነው። ቃሉ መንገድ ነው። ቃሉ ጠቋሚ ነው። ቃሉ አድራሽ ነው እና አእምሯችን ለእግዚአብሔር ቃል እንዲሆን የተመቸ እንዲሆን እግዚአብሔር አድርጎታል። ስለዚህ ክርስቲያን ስንሆን የእግዚአብሔር ልጆች ስንባል ስንጠመቅ ይህንን እውነት ተቀብለናል። ይህንን እውነት መኖራችንን ግን መፈተሽ ያስፈልጋል። አእምሮዬ ለእግዚአብሔር ቃል የተከፈተ ነው ወይ? አእምሮዬን በእግዚአብሔር ቃል እመግበዋለሁ ወይ? አእምሮ ብዙ ነገር ይይዛል፣ ብዙ ነገር ያጉራል። አሁን ባለንበት እውነታ በአንድ ቀን ውስጥ በብዙ መረጃ ሊጨናነቅ የሚችል አእምሮ ነው። ሁኔታው እንደዛ ነው፣ የሚያግዘን ያለው በጥቂት ሰከንዶች ውስጥ ብዙ አይነት መረጃ ከብዙ አይነት አቅጣጫ፣ ከአንድ ርዕስም አይደለም፣ ከአንድ የሀሳብ አቅጣጫም አይደለም፣ ከተለያየ አቅጣጫ አእምሯችን ያስተናግዳል እና ምናልባት እንደዚ አይነት ሂደት ለእግዚአብሔር ቃል የሚመች አእምሮ እንዲኖረን አድርጓል ወይ እያገዘን ነው ወይ በቀን ውስጥ ሚዛናችን እንዴት ነው? በቀን ውስጥ አብልጦ የሚገኝብን የትኛው ነገር ነው? አእምሯችን በምንድን ነው የሚሞላው? በራሳችን ትብብር፣ በራሳችን ፍቃድ የምናደርጋቸውን ነገሮች፣ በተለይ በራሳችን ጥረት አእምሯችንን በምን አይነት መረጃ ነው የምንሞላው ነው ወይስ በህይወት ቃል በእግዚአብሔር ቃል እረፍት በሚሰጥ ሰላምን በሚሰጥ ገብቶም የሚያሳርፍ ገብቶም ሲወጣ ለሌላ የሚተርፍ እግዚአብሔር ቃል ነው ራሳችንን የምንሞላው አእምሯችንን በምንድን ነው የምናዘጋጀው ብለንም እንድናይ ይጠይቀናል ስለዚህ በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው በእርግጠኝነት እግዚአብሔር የዘጋብን አእምሮ የለም ከፍቶልናል ግን ምንድን ነው የምናስቀምጠው ምንድን ነው የምናኖረው እዛ ውስጥ የሚለውን ማየት ያስፈልገናል ስለዚህ ከዚህ በኋላ አእምሯቸውን ከከፈተላቸው በኋላ ትልቅ ምስጢርን ይነግራቸዋል። ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሓና የኃጢአት ስርየት ይሰበካል እያለ የቅዱስ ትንሣኤውን ምስጢር ከህማማት እስከ ትንሣኤ ያለውን ከዛም በኋላ ደግሞ ሊታወጅ ያለው ሊነገር ያለውን ወንጌል ይነግራቸዋል። በዚህም ወንጌል ምስክሮች ትሆናላችሁ ይላቸዋል። እናም እኛም እንግዲህ በእግዚአብሔር ፈቃድ እንዳልነው ልክ ለሐዋርያቱ እንደሆነ አእምሯቸውን ከከፈተላቸው በኋላ ሌላ ነገር እንዲሞላው ሳይሆን በእርሱ ምስጢር እንዲሞላ፣ በሕማማቱ በትንሣኤው እና በመልካም ዜና ብስራት እንዲሞላ ይነግራቸዋል። እናም ለዚህ ነገር እናንተ ምስክር ትሆናላችሁ ይላል። ስለዚህ አእምሮን መክፈት ብቻ ሳይሆን እግዚአብሔር ያደረገው ክርስቶስ ያደረገው ለደቀ መዛሙርቱ ለሐዋርያቱ አእምሯቸው ውስጥ የሚሞላውንም ነገር ይነግራቸዋል። አእምሯቸውን ከፈተላቸው፣ እንዲህም አላቸው ይላልና፣ የእኛም እግዚአብሔር የሰጠንን አእምሮ የከፈተልንን አእምሮ በምን እንደምንሞላ ቅድም እንዳስተነተን ነው እንዳልነው የሚጠይቅ ሆኖ እናገኘዋለን። ይዘቱ ምንድን ነው? አእምሯችን ውስጥ ያለው የምናሰላስለው፣ የምንመግበው፣ የምናስበው ያ ወደ ተግባር የመለወጥ እድሉ በጣም ሰፊ ነውና እሱን ማየት ግድ ይላል። ስለዚህ እሱ ምን ይላል? እምነቱ ተስፋው የቅድስትን ሳይሆን ሚስጥር ከማማት ጀምሮ ከነገራቸው በኋላ ለዚህ ነገር እናንተም ምስክሮች ናችሁ ይላቸዋል። እንግዲህ ምስክር በዚህኛው የወንጌል ክፍል ላይ ወይ ደግሞ በመጽሐፍ ቅዱስ በቤተክርስቲያን ታሪክም ምስክር የምትለው ቃል ምንጩን ሲነግሩን የግሪክ ቃል የሚለውን ሰማዕትነትን የሚያመለክት ቃል ነው። ዝም ብሎ የዚህ ጉዳይ ምስክር ነኝ ተብሎ እንደምናውቀው ሳሳ ባለመልኩ የሚደረግ የምስክርነት ሂደት ያየነውን የማውራት ብቻ ሳይሆን የሕይወት ምስክርነትን የሚያስከፍል ነበር። ክርስትና እናም በመጀመሪያዎቹ ሁለት መቶ ሦስት መቶ ዓመታት ውስጥ በብዙ ሺ መቶ ሺህ የሚቆጠሩ ክርስቲያን ሰማዕታት ነበሩ፣ ምስክሮች ነበሩ። በሌላ አባባል እኔ ክርስቲያን ነኝ በማለታቸው ብቻ የሚገደሉ በሰይፍ ፊት፣ በእሳት ፊት፣ በፈላ ዘይት ፊት ክርስቶስን አንክድም፣ የክርስቶስ ነገር ምስክሮች ነን ያሉ ቅዱሳን ሰማዕታት የምንላቸው በመቶ ሺህ የሚቆጠሩ በሦስት በአራት ክፍለ ዘመን ውስጥ ክርስትና በይፋ በሮም ግዛት እስኪታወጅና የአገር እምነት ሃይማኖት እስከሚሆን ድረስ ስደት እኒህን ዋጋ አስከፍሏቸዋል። ሕይወታቸውን አስከፍሏቸዋል። አንገታቸው ይቀላ ዘንድ ሆኗልና ይሰየፍ ዘንድ ሆኗልና፣ ምስክሮቼ ትሆናላችሁ ሲባል ሕይወት ነው። ሕይወትን ሕይወት ወይ ሞት፣ የክርስቶስ ነኝ ካሉ እንደሚገደሉ እያወቁ የክርስቶስ ነኝ እንዲሉ እያዘጋጀበት ነውና፣ ቅዱሳት ሐዋርያትም ቅዱሳን ሐዋርያትም ይህንን ነገር ሲያደርጉ እናያለን። ቅዱሳን ጴጥሮስ፣ ጳውሎስ፣ እስጢፋኖስ እያልንም ሊቀ ዲያቆናት ሊቀ ሰማዕት ቀዳሜ ሰማዕት ቅዱስ ስጢፋኖስ መሄን ነገር ሲያደርግ እናያለን። እናም ምስክርነት እንደ ክርስቲያን የህይወታችን አንዱ ክፍል ነው። ህይወታችን ምስክርነት ካልሆነ ክርስቲያን አይደለም። ህይወታችን ደግሞ ክርስቲያን ከሆነ ምስክርነት ነው። ስለዚህ የሆነ ተጨማሪ የምናደራድረው ወይ ደግሞ ክርስቲያን ሆነው እልፍ እልፍ ተብሎ የተሰጠ ነገር ሳይሆን ክርስቲያን መሆን ክርስቶስን መመስከር እንደሆነ ያሳየናል። ስለዚህ ምስክሮች ትሆናላችሁ ሲል፣ ስለ እኔ ትገደላላችሁ፣ ይህን እውነት አእምሯችሁ ውስጥ የገባውን አእምሯችሁ ውስጥ ያኖርኩትን እውነት መያዝ አትችሉም፣ ልትደበቁ አትችሉም፣ ብርሃን ነውና እንቅብ ልደፉበት አይገባም፣ ትመሰክራላችሁ እያለ ያ ደግሞ ምስክርነት በህይወት እንደሆነ ያብራራላቸዋል። እውነትም በሐዋርያት ህይወት፣ በጥንታዊቷ የክርስቲያን ህይወት፣ በዘመናችም የክርስቲያን ህይወት ይህንን ምስክርነት በህይወታቸውም የሚከፍሉ አሉ። ይህንን ካልም በኋላ ምስክርነት ለእኔ ምንድን ነው? በስራ ቦታ፣ በትምህርት ቦታ፣ በቤተሰብ ውስጥ፣ በሰፈር ውስጥ፣ በምመላለስበት ህይወት ውስጥ ባሉኝ ግንኙነቶች፣ በማንኛውም አይነት የመገናኛ ሂደት ውስጥ በምናደርገው ሰው ለሰው ግንኙነት ውስጥ የክርስቶስ ምስክርነኝ ወይ ወደ ክርስቶስ የሚጠጋጋ ባህር ያለኝ ወይ ክርስቶስን የሚያሳይ አንደበት አኗኗር አመል ህይወት አለኝ ወይ ብለን ራሳችንን እንጠይቃለን ምክንያቱም ምስክርነት የምትለው ቃል ከመናገር በላይ ነው ከማለት በላይ ነው እናም እንዳልነው በአንገታቸው በህይወታቸው የሚተካ ቃል ነው። ህይወትን አሳልፎ ስለ ክርስቶስ ከመስጠት ጋር የሚተካ ቃል ነው እና ክርስቲያን የሚለው ስም ከኔ የምስክርነት ህይወት ጋር እንዴት ይሄዳል እንዴት ነው ብለን ራሳችንን እናያለን። እናም ይህ ምስክርነት በእርገቱ ክርስቶስ ልክ አደራ ያለ ያህል ሆኖ እናገኘዋለን። አደራ በምን መልኩ ልክ በስጋ እኔ የለውም። የመጣሁበትን የህይወት ተልእኮ ፈጽም ያለሁኝ ምድራዊ ተልእኮ ፈጽም ያለሁኝ፣ እነሆ እያረግኩኝ ነው። እናንተ የዚህ ነገር ምስክሮች ትሆናላችሁ። ይህንን አደራ ተቀብለናል። ክርስቲያን ስንባል በስሙ ጠራለሁ፣ በስሙ እየተጠራው ነው ብለን ፈቃደኝነታችንን ስንገልጽ፣ ያንተን አደራ አከብራለሁ፣ አስከብራለሁ የሚልም ማንነትን ነው የተቀበልነው። እና ምስክርነት የክርስቶስ አደራ ነው ስሜን ከህይወታችሁ ጋር አስማሙት፣ ስሜን እንዲከበር አድርጉት፣ ስሜ ከሌላ ነገር ጋር የሚደራደር እንዳይሆን እና ምስክሮች ትሆናላችሁ ሲል በዛ ልክ እንደሆነ እናያለን። ስለዚህ እርገት መግቢያችን ላይ እንዳልነው ከዝቅተኛ ወደ ከፍተኛ፣ ከታች ወደ ላይ፣ ወይ ከምድር ወደ ሰማይ ከፍ ማለት ሲሆን እንደ ስጋ ቀላል አይደለም እንዳልነው ልክ ስጋ ጉዝ ነገር ስበት እንዳለው ወደ ታች የሚስበን ነገር ይኖራል። ወደ ፍላጎታችን፣ ወደ ስሜታችን፣ ወደ እኔነታችን የሚጎትተን እውነታ ይኖራል። ግን የክርስቶስ ስንሆን እንዳልነው ማድረግ እንግድ ይላል፣ መላቀቅ እንግድ ይላል እና ልክ ስሪታችን አፈጣጠራችን ከጭቃ ልክ እግዚአብሔር አምላክ ሰውን ከጭቃ ከምድር አፈር አበጀው እንደተባለው እዛ ላይ ብቻ ቢቀር በምድር ስበት ብቻ በቀረን ነበረ። ነገር ግን በአፍንጫው እስትንፋሱን እፍ አለበት። እግዚአብሔር አምላክ እፍ ያለብን ፍጡራንን ይሄ የእርገትን ስሜት በውስጣችን የእርገትን እውነታ እንደሚቻል ያደርገዋል። የእግዚአብሔር እስትንፋስ በውስጣችን መኖሩ ወደ ታች ከሚስበን ከሚጎትተን ከሚጎተጉተን ነገር ከፍ እንድንል የሚያደርገን እውነታ ሆኖ እናገኘዋለን። ስለዚህም ነው። እግዚአብሔርን ሳናቋርጥ የምናመሰግነው በአምሳሉ በአርያው ስለፈጠረን። እንደው እንዲሁ ግዑዝ ነገር አድርጎ የእርሱ እስትንፋስ የሌለብን ፍጡራን አድርጎ የተወን አምላክ አይደለም፤ ግን እፍ ብሎብን በውስጣችን እንዲኖር፣ ይህንን ክቡር የእግዚአብሔር መገኘት በውስጣችን ማየት እርገትን እውነት ያደርገዋል፣ እውን ያደርገዋል። በማይሆን ሁኔታ ውስጥ ስንገኝ ደስታችን ሰላማችን ሲፈተን ይሄ እስትንፋስ በውስጣችን እንዳለ ስንሰማ መላቀቅ ይመጣል፣ ከፍ ማለት ይመጣል። ወደ ላይ መውጣት እንችላለን። ወደ ታች ሊዘን ሊጎትተን ሊያስቀረን ከሚፈልገው ነገር ከፍ ማለት የምንችለው የእግዚአብሔር ቅዱስ እስትንፋስ በውስጣችን እንዳለ ስናይ ነው። እናም ይሄ የነፍስ እውነታ ሆኖ እናገኘዋለን። ነፍስ የእግዚአብሔር እስትንፋስ ናት በውስጣችን ያለች የእግዚአብሔር መገኘት ናትና ያንን ስናስብ ከብዙ መከራዎች፣ ከብዙ ፈተናዎች ባለተስፋ ሆነን ደስተኞች ሆነን ሰላም እየተሰማን በእግዚአብሔር መገኘት ከፍ ለማለት እንጥራለን። ስለዚህ ይህን ነገር የምንመሰክረው የክርስቶስን የሕማማት ምስጢር ለእኛ ያደረገውን ዋጋ ድጋሚ የተከፈለልንን ነገር እሱ እንዳለን የክርስቶስ የተቀበለውን መከራ ከሙታን መነሳቱን ስንመሰክር እንደገና ወደዚህ ከፍታ ውስጥ እንገባለን። ምስክርነት እንዳልነው በህይወት መርህ፣ በህይወት መመሪያ፣ በአኗኗራችን በማድረግ ለእግዚአብሔር ቃል የተከፈተ አእምሮ እንዳለን አይተን በየዕለቱ ስለ ደኅንነታችን፣ ስለተደረገልን ነገር ከእግዚአብሔር ቃል ጋር የምንታረቅበትን እውነት እንድናስብ ይጠራናል። ስለዚህም ይህንን ከነገራቸው በኋላ ከኢየሩሳሌም ወደ ቢታንያ አወጣቸው። ቢታንያ ቅርብ ከኢየሩሳሌም በቅርብ ርቀት ሶስት ኪሎ ሜትር አካባቢ የምትገኝ በወንጌል ክፍል በዮሐንስ ወንጌል ላይ እንደምናስታውሰው የማርታ የማርያም እና የአላዛር መኖሪያ የሆነች መንደር ናት። በዛ አላዛርን ከሙታን ያስነሳበት ቦታ ነው። ስለዚህ ቢታንያን ስናስብ መነሳትን እናስባለን። ከአራት ቀን መቃብር መበስበስ ውስጥ ሰው የተነሳባት ከተማ መሆኗን እናውቃለን፣ ቢታንያ። ስለዚህ ኢየሱስ ከኢየሩሳሌም ወደ ቢታንያ አወጣቸውና ፈቀቅ አደረጋቸውና የመጨረሻ ቡራኬ ሊሰጥ ይዘጋጃል፣ ያዘጋጃቸዋል። ፈቀቅ ማለት ከነበርንበት ነገር ለሱ ቡራኬ መመቻቸት አስፈላጊ ነው። ለዚህም ነው ቦታን መምረጥ ለክርስቶስ ቡራኬ፣ ለክርስቶስ መገኘት፣ ለክርስቶስ ቃል የሚመቹ ሁኔታዎችን ማመቻቸት የሚያስፈልገን ለዚህም ነው። ስለዚህ ወደ ቢታንያ አወጣቸው። እኛ ወደ ምን መውጣት አለብን? ከምን ወደ ምን? ብዙ ጊዜ ቤተክርስቲያን የምንሄደው እግዚአብሔር እዛ ብቻ ስለሚገኝ አይደለም። ግን የሚመች እውነት አለው በቅዱስ ቁርባን የሚገኝበት በሚስጥራት የሚገኝበት በወንድሞች እህቶች ህብረት የሚገኝበት ቦታ ውስጥ ስንገኝ ለእግዚአብሔር መባረክ ለእግዚአብሔር መባረክ ለእግዚአብሔር ቡራኬ ለእግዚአብሔር መገኘት የምንገኝ ሰዎች እንሆናለን። ስለዚህ ወደ ቢታንያ አወጣቸው፣ አንድ ላይ አወጣቸው። የሃይማኖትንም የእምነትንም ትርጉም እዚሁ ላይ እናያለን። በህብረት ለእግዚአብሔር መባረክ ለእግዚአብሔር ቡራኬ ለእግዚአብሔር ቃል የመገኘትን እውነት እናያለን። ስለዚህ በቢታንያ ከተገኙ በኋላ እሱ ሲባርካቸው ከእነርሱ እየተለይቶ ወደ ሰማይ አረገ። ወደ ሰማይ እየባረካቸው ወጣ። እንግዲህ ምናልባት ምን አይነት ምስል እናያለን እዚህ ላይ እኛ በቦታው እንደተገኘን ብናስብ አብረነን ከክርስቶስ ጋር አብረን እንውጣ አለ ወጣን ከዛ በኋላ ከፍ ከፍ እያለ እየባረከ ወደ ሰማይ አረገ። ሐዋርያት እሱን እያዩ እሱ እየባረካቸው የመጨረሻ ስዕላቸው ነው። የመጨረሻ የክርስቶስ ምድራዊ መገኘት፣ የመጨረሻ የቀረጹት ነገር በአእምሯቸው ያኖሩት ስዕል የእሱን መባረክ ነው። እና ምናልባት በዚህ አይነት ዘመን ላይ ቢሆን ካሜራ፣ ቪዲዮ፣ የፎቶግራፍ ቢኖር የመጨረሻ የክርስቶስ የምድር ጉዞ የተጠናቀቀው በእርገቱ ሲባርክ ነበር እና ይሄ ለእኛ አምላካችን ነው፣ መባረክን ነው የሚያውቀው። ከታች የተሰበሰቡትን ሐዋርያት ብናይ ሶስት ጊዜ ሽምጥጥ አድርጎ የካደ አለ። በክርስቶስ መስቀል ጊዜ ለክርስቶስ መስቀል ጀርባ ይሰጡ አሉ። በየሄዱበት አልተመዘገበም እንጂ አናውቀውም ያሉ ብዙዎች አሉ የራቁታሉ። እነሱ ከታች ሆነው እሱ ከላይ ወደ ላይ እየወጣ ወደ ታች እያያቸው ሁሉንም ሳይለይ እየባረካቸው አረገ ይላል። ስለዚህ በሕይወት ፈተናው ስንገኝ፣ ሕይወት አላስኬድም ስትለን፣ ጸጸት ሲበዛብን፣ ሐዘን ሲበዛብን ቀና ብለን የምናየው ክርስቶስ የሚባርክ ክርስቶስ ነው። ልጆቼ እኔ ባለሁበት ትኖሩ ዘንድ ለእናንተም መኖሪያ የማዘጋጅላችሁ ነኝና ወደዛ እየሄድኩኝ ነው። ኃይልን እሰጣችኋለሁ። ከኢየሩሳሌም አትውጡ፣ ኃይል እስክትለብሱ እዛው ቆዩ። በኋላ ግን እኔ ለምሄድበት የሚያበቃችሁን ኃይል፣ ቅዱስ መንፈሴን ትቀበላላችሁና ትከተሉኛላችሁ እያለ እየባረካቸው ወደ ሰማይ ከፍ አለ። ስለዚህ ይህንን ነገር ስናይ ስናስተውል፣ ኃይል ይሞናል፣ መጽናናት ይበዛልናል፣ ተስፋችን ያብባል። እርገት የክርስቶስ መሰወር አይደለም፣ የክርስቶስ አብሮነት ነው፣ የክርስቶስ በረከት ነው፣ የእሱ ቡራኬ ነው ለኛና፣ ከዚህ አንጻር እናየዋለን በዚህም መንፈስ ከነገሮቻችን የምንላቀቅበት በተለይ አለቅ ካሉን ሁኔታዎቻችን ከፍ አላደርግ ካሉን ሁኔታዎቻችን ለክርስቶስ ከማይመች ማንነታችን፣ አኗኗራችን የምንላቀቅበትን ነገር እናስባለን። በጎተቱን መጠን ቀና ብለን የሚባርከንን ክርስቶስን እናያለን። የአምላካችን የክርስቶስ በረከት፣ ሰላም፣ ፍቅር ይብዛልን።